እንደምን አደራችሁ? ሰላም ነው? ደህና አደራችሁ? ሰላም ጤና ይስጥልኝ። ውድ የቁም ነገር እንስራ ቤተሰቦቼ እንደምን ሰነበታችሁ? እንደምን ከረማችሁ? ዛሬ የሚገኘው ወደ ሩፋኤል አካባቢ የሰላም ጤና ጣቢያ የሚባላል እሱ አካባቢ መጥቻለሁ። እዚህ ደግሞ እንድመጣ ያደረገኝ የቁም ነገርን ስራ ቤተሰብ የሆነችው በውጭ ሀገር የምትኖረው እህቴ ፍቅርተ አንድ ታማሚ እናት አለች፣ ልጇም እንደዚሁ ታማሚ ነው ብላኝ እሷን ልጠይቅ እንዲሁም ደግሞ ያው መጪው የትንሳኤ በዓልን ምክንያት በማድረግ እንኳን አደረሳችሁ እያልን ለአንድ እናት አንድ ዶሮ የሚለው መርሃ ግብራችንን ያው ጀምር ያለሁኝ። ሰሞኑን ግን እችኛዋን እናት ግን በተለየ መልኩ አይተናት የሚያዝያ ወር ወድ መዋጯችንን ብንሰጣት የሚል ሀሳብ አለ። ለምን ጉዳዩን ሳየው ትንሽ ከበድ ይላል እና ይሄው እንደምትመለከቱት እዚህ ጋ የምትመለከቱት እህታችን አስጠግታት ነው ያለችው። ያው የእሷም ቤት አስጠግቻት ነው ወንዝ ነው ያለችበት ቦታ፣ ወንዝ ነው። ልጁም እራሱ በወንዙ ሽታ ምክንያት ያስመም ተጠቂ ሆኗል ልጁ። እና በጣም ተቸግራ ነው፣ አስራ ነው የምትኖረው። ያው እሷን እየደበደበም ነው የሚኖረው ምንም። በቃ ታሳዝናለች። ያለው ነገር አንቺ ለእሷ ምኗ ነሽ? እኔ ምንም አይደለሁም ባዳነኝ፣ ግን ያለውን ነገር ሳስበው ታሳዝነኛለች። በቃ ያለው ከላይ ከጣራም ላይ ዝናብ ይወርድባታል። ዝናብ አለ። በጣም ተቸግራ የምትኖረው እና ባካች እርዷት። ያለውን ነገር በቃ እኔ ቤት ውስጥ እንዳላስጠጋት የቤተሰብ ቤት ውስጥ ነው የምንኖረው። አንድ ሰው ማዘዝ የማይችልበት ውስጥ ነው። እችንም በግድ ነው እኔ ይዣት ያለው፣ እትኛው ያለውን ነገር አይሆንም። ቤቱ የቀበሌ ነው፣ የግል ነው እና እህት ወንድሞች አሉ። ግን አስጠግተሻት? አስጠግቻት ነው። ወንዙ ላይ ነው፣ ወንዝ ነው ወንዙ ላይ ቆርቆሮ ከልዬ ነው። አየዋል ቆይ አይ ቆይ ችግር የለውም። ሁኝ አይ ቆይ እናየዋል። አንቺ አስጠግተሻት እግዚአብሔር ይስጥሽ፣ ተባረኪ በእውነት በአሁን ሰዓት ላይ በእንደዚህ አይነት ልክ የሚያደርግ ማንም የለም። የእውነት እንኳን አንቺ ቤተሰቦችሽም ራሳቸው እሺ ብለው ፈቅደው እንድትኖር ማድረጋቸው ራሱን የቻለ ትልቅ ዋጋ አለው። በጣም ማለት ነው። ስለዚህ እንድትደገፍ የምትችልበትን መንገድ እኛም እናመቻቻለን። እኛም እንደ ቁም ነገር እንስራ። ቤተሰብ ልንጠይቃት ነው የመጣ ነው። የሚቻለውን እናደርጋለን። እስቲ እሷን ላዋራት። ምንድን ነው የሚያማት ልጇስ፣ ምንድን ነው የሚለውን ከአእምሮ እድገት ስንነጋ የተገናኘ ታማሚ ነው። የሚጥል አለበት፣ ይጥለዋል። ይጥለዋል እንደገና ደግሞ ሆርሞን ይወስዳል። ሆርሞን ታማሚ ነው። ካልሽም የለውም ተብሎ የካልሼም ጳውሎስ ተከታታይ ነው። ይህን ሁሉ ብዙ መድኃኒት ይወስዳል እና የአስም ደሞችን ትነፋ እሱን ይጠቀማል። እና እሷ ደግሞ ማጸንበር ካንሰር ታማሚ ናት፣ እሷም ያማታል። ማጸንበር ካንሰር ታማሚ ናት፣ ዘውዲቱ ተከታታይ ናት እሷም እና ይሄ ይሄ ነው የሚያስለቅሰኝ ያ ነው እኔን ታሳዝናኝ ነው እና ታንቺ ጋር ምን ያህል ጊዜ የሆነች? አምስተኛ ዓመቷ እዚህ ስትኖር፣ አምስተኛ ዓመቷ እግዚአብሔር ስ ሽስቲ እሷን ላውራት ቤቱ ግን የምትኖርበት የቁም ነገር ንስራ ቤተሰቦቼ እንዲሁም ደግሞ የሶሻል ሚዲያ ተከታታዮች ው እንደምትመለከቱት ይህቺ እናት በመልካም ፈቃደኛ በሆኑ ኢትዮጵያውያን ጥገኝነት እየኖረች ነው ያለችው ቤቱ ትንሽ ያስቸግራል። የምትኖርበት ወንዝ ላይ ነው የሰሩትና፣ ቅድም ስታወራ የነበረው እህታችን አስጠግታት ለአምስት ዓመታት ያው አብረው ይኖራሉ። በጣም በጣም እኔ የእውነት ለመናገር ያየሁት ሁኔታ እጅግ በጣም ከባድ ከባድ። እግዚአብሔር አምላክ ጽናቱን ሰጥቶ እሱ አበርትቶ ነው እንጂ በእንደዚህ አይነት ሁኔታ እናትም ልጅም ታማሚ ሆነው በእንደዚህ አይነት ሁኔታ ውስጥ ይኖራሉ ብሎ ማሰብ ይከብዳል። እስቲ የዛሬ የጥየቃ ሰዓቴ ይህቺ ከፊት ለፊት የምትመለከቷት እናት ጋር መጥቻለሁ። እሷ ደግሞ ምን ትለን ይሆን ስለ ልጇም ስለ ራሷ? እንደምን አደርሽ? እንዴት ነሽ አንቺ? እንድጠይቅሽ ያደረገችን እህቴ ፍቅርተ ነች። እሷ እህቶቿ ጋር ተጠግተሽ ለአምስት ዓመት እንደኖርሽ አሁን እህታችን ነገረች። እስቲ ልጅሽ ምንድን ነው የሚያመው? አንቺንስ ምንድን ነው የሚያምሽ? እስቲ ንገሪ። ልጄ የአይምሮ ውስንነት ነው ያለበት። ጳውሎስ ክትትል አለሁ በየሶስት ወሩ ደም አሰራለሁ። መድኃኒት እገዛለው በጣም ካለኝ እገዛለሁ፣ ከሌለኝም በመዲን ነበር በፊት። አሁን የለም መድኃኒት በመዲን የለም። ምርመራ ደግሞ 1500 1300 ምናምን ነው የማሰራው። አሰሪሱ ግን እሱንም እየለመንኩ እየረዱኝ አንዳንድ ሰዎች እያንኳኳ በየቤቱ እየሄድኩ እሱን የማሰራው በየሶስት ወሩ መድኃኒት ይወስዳል። ይሄ የምጥል አለበት የሚጥልም በሽታ አለበት አለበት እሱንም ይወስዳል። የካልሽም ይወስዳል። ካልሽም የካልሽም ደግሞ እንዳየሁት እዚህ ጋር የተቀመጠበት ይሄ በእንጨት የተሰራ ወንበር አስረሹ ነው ሁል ጊዜ። ለምንድን ነው የሚታሰር? ያስቸግራል ማለት ነው። ያስቸግራል። ያው በደንብ ራሱን ችሎ መንቀሳቀስ ስለማይችል ያው እንዲ ስራም ስሰራ እን ሲንቀሳቀስ አስሬው ነው እዚህ ጋር እንዳይወድቅብኝ ሌላ ልጅ የለሽም ሌላ ልጅ የለኝም ይሄ ብቻ ነው ይሄ ብቻ ነው አባትዬውስ የለም አባትዬው የት እንዳለም አላውቅም ከተወለደ ጊዜ ጀምሮ አይቶ ታያውቅም ብቻሽን ነው ተሰጥ ታይነኛ ምን ትሰሪያለሽ ምንም ስራ የለኝም አላሽ የሰው እጅ በቃ የሰው እጅ ይዤ ነው በቃ የሰው እጅ አይቼ ነው የምኖር ያው እነሱም እየረዱ ባላችሁ ካላችሁ ላይ ክትትል የት ነው የሚያደርጉት? ጳውሎስ ሆስፒታል። እስኪ ያለውን ነገር አሁን ስለሱ በደንብ ንገሪኝ። የምትፈልጊው ነገር ምንድን ነው? ለልጅሽ ምን ቢደረግ ትፈልጊያለሽ? እኔ በቃ መድኃኒቱን በትክክል እንዲወስድልኝ፣ ሳቆርጥ፣ ምርመራውን፣ ይሄ ሁላ ተደራራቢ በሽታ ይከብዳል። የዚህ የሚጥል በሽታ አለበት። የካልሽየም ነው ያልሽው። ከእንደገና ሌላ ብዙ መድኃኒቶች ነው ያልሽው። ከሆርሞን ጋር ተያይዞም ችግር አለ። የእሱም መድኃኒት ይወስዳል። አሁን እህታች እዚህ ጋር ስላለች ማለት ነው ያስምም ምናልባት አስሙዝ የአካባቢ ቅዝቃዜ ቱቦ ገደሉ ላይ ስለሆነ ይሆን? አስሙ ሲነሳ ምንድነው የምትደርግለት? መድኃኒቱን ስለነገሩኝ ዶክተሮቹ እንዲህ እየቆጠሽ ስድስት ጊዜ እንደዚህ ንፊ ይለታሉ። ምንድን ነው ይሄ የሚነፋው? ይኸው እንግዲህ ውድ ቤተሰቦቼ፣ እንዲሁም የሶሻል ሚዲያ ተከታታዮቼ የዚህ ህፃን ልጅ ህይወት ይሄው እናትየው እንደነገረችኝ ይህን ይመስላል። ይህ ህፃን የአስምን ችግር አለበት። አስሙ ሲያስቸግረው በዚህ አይነት መልኩ በቂ አየር እንዲያገኝ ሐኪሞቹ በነገሩኝ መሰረት ነው የምጠቀምለት ብላለች። እስቲ እንዴት እንደምታደርግ እንያት። እንደዚህ ያረግለትና እዛ ይህን በሃይላንዱ እንዳይበዛበት የበዛበት እንዲያደርገውልኝ እንደዚህ ይነፋለታለሁ እየቆጠርኩ ስድስት ጊዜ። በጣም ከበዛም ደግሞ በየደቂቃው በየሰዓቱ እንደዛ ረግለታለሁ። በዚህ ሐኪሞቹን ይሄን አስተካክሎ ይሰጥሽ። በቃ አስሙ ሲነሳበት ምን አይነት ስሜት ያሳያል? እስኪ ልጅሽ ያው በጣም ነው የሚያፍነው። እዚህ ጋር መተንፈስ ሁሉ ያቅተዋል፣ መተኛት ያቅተዋል። በቃ በጣም ነው የሚጨንቀው። እሱም ሳረግለት ግን ስመለስለት ደህና ይሆናል። ከባድ ነው። አስም አለበት፣ የሚጥል በሽታ አለበት፣ የሆርሞን ችግር አለ። ከእንደገና ከዚህ ከአእምሮ እድገት ውስንነት ጋር ተያይዞ አለ። የሚጥል በሽታ አለበት። እጅግ በጣም ከባድ ነው። እንግዲህ ይህንን ቪዲዮ የሚከታተሉ እጅግ በጣም መልካምና ደጋግ የሆኑ ኢትዮጵያውያኖች በአገር ውስጥም በውጭ አሉ። ከዛም አልፎ ተርፎ ደግሞ እንደዚሁ ኤርትራያኖች አሉ። ሌሎችም ሰው ሆነው ሰውን ለመርዳት የሚያስቡ እጅግ በጣም ደጋግ ደጋግ ደጋግ ሰዎች አሉ። ይህን ቪዲዮ አይተው እንደማያልፉ ተስፋ አደርጋለሁ። አንቺን ሊደግፉ አንቺን አለው ሊሉ ከጎንሽ ሊሆኑ ይችላሉ ብዬም አምናለሁኝ። እግዚአብሔር ደግሞ ይህን ያደርጋል። አንቺም ደግሞ ያምሻል ነው ያሉኝ ምንድን ነው ያንቺ? ደግሞ የማህፀን ጫፍ ካንሰር አለብኝ። ይህንን ያወቅሽው መቼ ነው? እሱ የሁለት ዓመት ልጅ ሆኖ ነው። እሱ አሁን ስንት ዓመቱ ነው? አሁን አምስት ዓመት ሊሞላው ነው። እሱ የሁለት ዓመት ልጅ እያለ የማህፀን ጫፍ ካንሰር እንዳለብሽ አወቅሽ። አሁን ምን እያደረግሽ ነው ያለሽው? ህክምና፣ አሁን ዘውዲቱ ክትትል አለኝ፣ እዛ ህክምና እያደረኩ ነው። ህክምና አድርገውልኛል፣ የመጀመሪያ ህክምና እዛ ሁለተኛው አሁን በስምንተኛ ወር አደል አሁን ቀጠሮ አለኝ እሄዳለሁ። ምንድን ነው መድኃኒት አለሽ ወይስ ኬሞ ነው? መድኃኒት እስካሁን አላስጀመሩኝም። ግን ከማሀፀኔ ላይ እንደዚህ በኤሌክትሪክ ነገር ጠብሶ እንደዚህ አወጡልኝ ቆርጦ፣ ማስታገሻ መድኃኒት ሰጡኝ። ግን ያው እስካሁን ክትትል አለኝ እንጂ ኬሞ ምናምን አላስጀመሩኝም። ከባድ ነው ሁለት ሰው ማንም ከጎኑ ሳይኖር ታሞ መኖር በአንድ ጠባብ ክፍል ውስጥ ይከብዳል። እናትም ልጅም ወገን የለሽም። ምናልባት እነዚህ ቤተሰቦች እጅግ በጣም መልካም ስለሆኑ ካላቸው ላይ ቆርሰው እችን ቦታ እንድትኖሪባት ለአምስት ዓመት ስላደረጉ እነሱን በእውነት በእውነት በጣም በጣም በቁም ነገር ንስራ ቤተሰብ ስም እናመሰግናለን። ይህንን ቤተሰብ የእውነት ማመስገን ወዳለሁኝ ምናልባት የዚህ ቤተሰብ ደግሞ አንዷ አባል የሆነችው የቁም ነገርን ስራ ቤተሰብ የሆነችው ፍቅርተ ናት። ስለዚህ መልካምነት ካለን ላይ ተርፎን ሳይሆን ከሌለን ላይ ቆርሰን የምንሰጠው ወይም የምናካፍለው ነው። ለመስጠት የተቸገረን ለመርዳት እስኪኖረን እስኪ ተርፈን መጠበቅ የለብን። ስለዚህ ይህንን ታዳጊ ህፃን እባካችሁ ስለ እግዚአብሔር ብላችሁ በሚቻላችሁ መልኩ በአግባቡ መድኃኒቱን እንዲወስድ እንዲሁም ደግሞ ይሄ የሚጥለው በሽታን ህክምና በቂ እንዲያገኝ በተጨማሪ አስሙ ሲነሳበት ደግሞ የእነዚህን መድኃኒቶች መግዛት በጣም ከባድ ይሆንባታል። ሌላው አንገብጋቢ የሆነባት የትም ቦታ ሲሄድ አዝየው ነው የሚሄደው ብላለች። እንዲሁም ደግሞ መንቀሳቀስ ስለማትችል አጠገቧ አስራው እንደዚህ በገመድ የሚቀመጥ ታዳጊ ህፃን ነው። ይህ ህፃን በዚህ መልኩ እዚህ ሰፈር ውስጥ እዚህ ቤት ውስጥ ይኖራል። ግን ያው ደጋግ የሆኑ ሰዎች የሚችሉትን ያደርጋሉ። አካውንት ቁጥር ናምበራለሽ እንግዲህ በአገር ውስጥም ሆነ በመላው ዓለም የምትገኙ መልካም ኢትዮጵያውያኖች እኛ የቁም ነገር እንስራ ቤተሰቦች ሰቦች የቻልነውን ያቅማችንን አድርገናል። እናንተም የተቻለውን ያቅማችሁን ታደርጉ ዘንድ በእግዚአብሔር ስም ጥሬዬን አስተላልፋለሁኝ። እኛ በየጊዜው በየወሩ እየሄድን በመዋጯችን እንደዚህ እንጠይቃለን። ይህ ግን ልዩ የበዓል ጥየቃችን ነውና ይህችን እናት ከላይ የተጠቀሱ ችግሮች እንዳለባት ሰምታችኋል። ማገዝ መደገፍ የምትችሉ ካላችሁ በኢትዮጵያ ንግድ ባንክ ማገዝ የምትችሉ መሆኑን እገልጻለሁኝ። ይኸው ከፊት ለፊቴ የምትመለከቱት አካውንት የእሷ ነው። የኢትዮጵያ ንግድ ባንክ ነው የሚለው ቁጥሩ 1 45962 533 የቁጠባ ሂሳብ ቁጥሯ 145962533 ነው። የስልክ ቁጥሯ እሷን ማግኘት የምትፈልጉ መደገፍ የምትፈልጉ ካላችሁ 0920614631 ነው። እሺ፣ 0920614631 ማርታ ማርታ ገለታ ትባላለች። ይህችን እናት እንድትደግፉ ስንል በቁም ነገር እንሰራ ቤተሰብ ስም ጥሪያችንን እናስተላልፋለን። አብዬ ስሙ ማን ነው? ያብስራ። ያብስራ ደህና ነህ? ማርታ የታለች? ማርታ የታለች? ማርታ የታለች? ማርታ ማ በላት? ጎበዝ፣ የኔ ጌታ፣ የኔ ውድ። ሸሽ ሸሽ ያብሽራ ይሄው እንግዲህ እንደምትመለከቱት ነው። የእናትና ልጅ የልጅ ነገር ከባድ ነው። በተለይ ለእናት ፈተና ነው። ከጎን ሰው ሳይኖር ደግሞ ተጨማሪ ሌላ ፈተና፣ ሌላ መከራ። አይዞሽ። እሺ፣ አካውንትሽንም ስልክ ቁጥርሽንም እዚህ ጋር እንለጥፈዋለን አብረን። የሚያግዙሽ መልካም ደጋግ ኢትዮጵያኖች ይኖራሉ ያግዙሻል ብዬ አስባለሁ። እስቲ እንትኑን እኔው ቤትሽን እና ወንዝ የተባለው

ያፈሳል። ሽንም እንደው እግዚአብሔር እንደው ብሎ መልካም ደጋግ ስለሆኑ ነው ይሄንንም ፈቅደውልሽ እዚህ ጋ የሰራሽው እንደምትመለከ መግባት እንኳን አልቻልኩኝም ና። ይሄ ቤቱ ያረፈው እዚህ ጋር ወንዝ አለ፣ ነው የተባልኩትና፣ እዚህ ቱቦ አለ። ቱቦ ላይ ነው የተሰራው። ፍሳሽ በዚህ በኩል ይሄዳል። እጅግ በጣም የተወሳሰበ ነው ያለችበት። ይህንንም እንግዲህ የሰጧት ያው መልካም የሆኑ ደጋግ የሆኑ ኢትዮጵያውያኖች ናቸው፣ መልካም ሰዎች ናቸው። አስጠግተዋት ለአንድ አምስት ዓመት ያው አብራቸው ኖራለች። እንግዲህ ይህች እናት ዘወትር ስራዋን ለመስራትም ሆነ ለመንቀሳቀስ ስታስብ ልጇን ከጀርባዋ ላይ አውርዳ እዚህ ወንበር ላይ አስቀምጣ በዚህ አይነት መልኩ ነው የምታስረው። ይህም የሆነው ምክንያት ምንድን ነው? ልጁ ራሱን ሊጎዳ ይችላል በሚያደርገው እንቅስቃሴ። ይሄ በጊዜያዊነት ሞደፊክ በተሰራ የእንጨት ወንበር ላይ ነው አስራው የምትውለው ማለት ነው። ለመንቀሳቀስ ወደ ውጭ ይህንን ልጅ ትታ መውጣት አትችልም። ሁል ጊዜ በጀርባዋ አዝላ የትም ትሄዳለች። የሰው እጅ ጠብቃ ነው የምትኖረው። እባካችሁ መልካም ደጋግ የሆናችሁ ኢትዮጵያኖች ለዚች እናት እንዲሁም ኤርትራውያኖች ለዚች እናት እንዲሁም ደግሞ ሰውነን የምትሉ ሰዎች ለዚች እናት የሚቻላችሁን እንድታደርጉ በቁም ነገር እንስራ ስም ጥሬን አስተላልፋለሁኝ። እናመሰግናለን እኛ የቁም ነገር እንስራ ቤተሰቦች የራሳችንን የምንችለውን ያቅማችንን ተወተናል እናንተስ ይኸውልሽ ይህንን ያዥ ቁጭ በይ ቁጭ በይ እዛው ቁጭ በይ ችግር የለውም ይሄ የኢትዮጵያ አምስት ሺህ ብር ነው እሺ የላኩት የቁም ነገር እንስራ ቤተሰቦች ናቸው ለእነሱ መልእክትሽን አስተላልፊ አሜን አሜን አሜን አሜን አሜን አሜን አሜን። እናንተም የተቻላችሁትን በአካውንቷ ታደርጉ ዘንድ ስንል በእግዚአብሔር ስም ጥሪያችን እናስተላልፋለን። እናመሰግናለን። ያብስራ ያብስራ። እማማ የታለች? እማርታ የታለች? እማ በላት፣ እማ በላት፣ ማርታ እማ በላት የኔ ጌታ። ያው እንደምታዩት ልጁ እጅግ በጣም ተጫዋች ሳቂታ ነው። ግን ይህ ፈገግታው እግሩ ታስሮ ነው የምናየው። እግሩ ታስሮ የሚውለው የአምስት ዓመት ህፃን ያብስራ ያብ ስራ ያብ ስራ እስቲ አሁን አንቺ ምንድን ነው የምትፈልጊው? ለኢትዮጵያ ህዝብ የምታስተላልፊው ነገር ምንድን ነው? እስቲ በደንብ ጥያቄሽን፣ ፍላጎትሽን ንገሪኝ። እኔ ልጄ በቃ እንደ ልጆች ራሱ ወጥ ይማርልኝ። የወጣ ትምህርት ቤት ራሱ ቢገባልኝ ደስ ይለኛል። ሁሌ እዚህ ታስሮ ነው የሚውለው። ሁሌ እዚህ ላይ ነው የሚውለው፣ ታስሮ ነው የሚውለው ቢማርልኝ እራሱ ደስ ይለኛል። ትምህርት ቤት ቢገባ ከልጆች ጋር ቢውልልኝ ቢጫወት እንዴ ደስ ይለኛል። ልጄ ሲ ጋ ነው አስሬው ቁጭ ብሎ የሚውሉ። በጣም ነው የሚሰማኝ፣ በጣም በጣም ነው የሚሰማኝ። እዚህ ጋ ታስሮ ልጆች ተምሮ ሲመጡ እዚህም አሉ ትንንሾቹ ይመጣሉ፣ ያጫውቱታል የአብሰራ የቡታን እዚህ ጋር ሲያጡት የቴዶዶ ይሉኛል። ሲያስተኛው የቴዶዶ የአብሰራ ትንንሽ ልጆች ታናናሾች አሉ እዚህ ግቢ ውስጥ ያጫውቱታል። ይመጡና የቴዶ ይሉኛል። ከእነሱ ጋር ቢጫወት ደስ ይለኛል። እንደ ልጅ ወጥቶ ገብቶ ቤት ቢማርልኝ ቢንቀሳቀስልኝ። በጣም ነው የሚያሳዝነኝ። ልጄ በብርድም በፀሐይም እዚሁ ጋር ነው በቃ፣ የትም አይሄድም። እወጣውም አዚየው ነው አዚየው ነው። በቃ ስንቀሳቀስ በቃ በዚህ ላይ ወገቤን እያመመኝ እያቃጠሴ ወገቤን ያመኛል። እስኪ የምትፈልጊያቸው ነገሮች ምን ምን ናቸው? እንዳልሹ ትምህርት ከመማር ውጭ ሌላ ህክምና በደንብ እንዲያገኝልኝ ይፈልጋሉ መድሃኒት እንዲያገኝልኝ ይፈልጋሉ ጀምሮ እንዳይቋረጥበት ይፈልጋሉ የታዘዘለት ዶክተር የታያዘዘለት መድሃኒት አንዳንዴ ያገኛሉ አንዳንዴ ያጣሉ ሳይወስድ ይቀራል አንዳንዴ ይከማጣው መድሃኒት ይቋረጥበታል አይዞሽ፣ እንግዲህ መልካም ደጋግ የሆኑ ኢትዮጵያኖች ይኖራሉ ያግዙሻል ብዬ ተስፋ አደረጋለሁ። አይዞሽ፣ አታልቅሽ እሺ። በርቺ፣ ጸሎት አድርጊ። እሺ። እስጥልኝ እና ጤና ይስጣችሁ። አሜን። ስላደረጋችሁልኝ ነገር ሁሉ በጣም ነው የማመሰግነው። አሜን። እግዚአብሔር ይስጥልኝ። አኖራችሁ በወጣ ይተካ። አሜን። ጤናችሁን ይስጣችሁ። አሜን። እግዚአብሔር ይከተላችሁ። እግዚአብሔር ይስጥልኝ። አመሰግናለሁ። አሜን።